የክልሉን ሰላም አስተማማኝና ዘላቂ ለማድረግ ሕዝቡ የድርሻውን እንዲወጣ የደቡብ ወሎ ዞን አስተዳደር ጥሪ አቀረበ። የመከላከያ ሰራዊት አመራሮች፣ የክልልና የዞን የስራ ኃላፊዎች በተገኙበት ከአማራ ሳይንት ወረዳ ነዋሪዎች ጋር በወቅታዊ የሰላም ሁኔታዎች ዙሪያ ውይይት ተካሂዷል። አሊ ይመር ተጨማሪ ዘገባ አለው። በደቡብ ወሎ ዞን አማራ ሳይንት ወረዳ የቤጃና አካባቢው ነዋሪዎች በወቅታዊ የሰላም ሁኔታዎች ዙሪያ ውይይት አድርገዋል። የታጠቁ ቡድኖች ቤተሰቦቻቸውን እንዳሳጧቸውና ንብረታቸውን እንደዘረፉባቸው የገለጹት ነዋሪዎቹ ድርጊቱን ለማስቆም በጋራ መስራት ይገባል ብለዋል። እኛው አጠፋ ነው፣ እኛው አውሬ አበጀን ከእኛው ቆመ። እንዲህ ያልሆነ ክፍተት ፈጥሮን ነው ለዚህ ሁሉ የበቃ ነው። ስለዚህ አደረጃጀት ቀድሞ በሆነ ወንድሞቻችን ባልሞቱ የወንድሞቻችን መሳሪያ ባልሄዴ የእኛ ክብር ባልተነካ። ስለዚህ ካልቆረጥ በሽታው ላይ ለቀን ይችላል። ጸጥታ ተለለ፣ አንድ ገበሬ አርሶ በሰላም አይገባም። አንድ ሰው ገበያ ውሎ አይገባም። ጸጥታ ታለ ግን ሳያሰበውን ነገር ተዛውሮ መስራት ይችላል። እኛ እንዲንሁን፣ እኛ እንተማመን። ልቅ ታኛ የሚበልጥ የሚወጣም ሰው የለም። የራሳችን ክፍተት አፈጣጠር እየፈጠርን ነው። ምንድን ያገኘን መጨረሻ ላይ ኪሳራ ነው። ኪሳራ፣ ትርፍ አላገኘንም። ዋናው ምንድን ነው? ለዚህ ቁርጠኝነት ነው። ቁርጠኛ እንሁን። በወንድሙ እጅ ወንድሙ ታረደ። ምን ብለን ለትውልድ እናስረክብ ይሆን? ያሳዝናል። አምስት ወንድማማቾች ነን። እንደነዚህ ያሉ ጽንፈኞች ወገን ምከሩ። ፖሊስ ልጅ አለው ተብዬ መሞት አለብኝ። ሕይወታችን ሳያልፍ እንኳን መታችሁልናል እንጂ ተዳሩ ላይ ብንከላከል እስካሁን እንደዚህ አንሆንም ነበር። በክልሉ የተከሰተው የጸጥታ ችግር ህዝቡን ለዘርፈ ብዙ ፈተና እንዳጋለጠው የተናገሩት የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ኢማም የክልሉን ሰላም ለመመለስ የሚደረገው ጥረት እንዲሳካ ህዝቡ የድርሻውን እንዲወጣ ጠይቀዋል። ውጥንቅጥ ውስጥ ከገባን ብዙ ዋጋ ከከፍል እንዴት ነው ወደ ኖርማሉ ወደ ሰላማ ጉዳይ የምንመጣው ካል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 ማን ነው የሚያጠፋው? ካል ህዝብ ነው የሚያጠፋው ማለት ስለዚህ፣ ድርሻ አውቆ ህዝብ ድርሻው እንዲወስድ ይንፈልጋል። ሁሉም የድርሻውን ካልተወጣ ይህን ችግር በቀላሉ ልንሻገረው አንችልም። በዚህ ሰቀቀን ውስጥ እንቀጥላለን። አሁን ካየነው ግፍ በላይ ግፍ ልናይ እንችላለን። ስለዚህ የድርሻችን እንድንወጣ አደራ ማለት እፈልጋለሁ። ማለት በተሳሳተ መረጃ ጫካ የግቡ ወጣቶችን መክሮ በመመለስና የሰላም አማራጭን እንዲከተሉ በማድረግ በኩል የሃይማኖት አባቶች ከፍተኛ ሚና እንዳላቸውም ምክትል አስተዳዳሪው ጠቁመዋል። ህዝብን አውራ የሌለውን ወይም ደግሞ የጨው ዘር ማድረግ ስለሚፈልጉ ከቀበሌ ጀምረው እስከ ፌዴራል መንግስት እንዲፈርስ እና የኢትዮጵያን ህዝብ መንግስት አልባ ማድረግ ይፈልጋል። መውጫ መንገዳችን አንደኛውና የመጀመሪያው በርቀ ሰላም ጉዳዩ መጨረስ ነው። ማንም ይሄን የሚቃወም የመንግሥት አካል የለም። ስለዚህ የእምነት አባቶች በመምከር በመገሰጽ በማስተማር እና በማስታረቅም ጭምር ኃላፊነት እንድትወስዱልን እንፈልጋለን። በክልሉ የተከሰተውን የጸጥታ ችግር በውይይት ለመፍታት መንግስት አሁንም ዝግጁ ነው ያሉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ የሰላም ጥሪውን አንቀበልም በሚሉ ኃይሎች ላይ የህግ ማስከበር ዘመቻው ተጠናክሮ እንደሚቀጥል ተናግረዋል። ጠባችን ከአመለካከት ጋር ነው፣ ጠባችን ካስተሳሰብ ጋር ነው። ከግለሰቡ ጋር ከተክለ ቁመናው ጋር አይደለም ጠባችን። ራሱን አስተካክሎ ከመጣ በሰላም ይግባ፣ እንቀበለዋለን። ትናንትና ያረደን ቢሆን፣ ትናንትና የገደለን ቢሆን፣ ትናንትና የደበደበን ቢሆን፣ መንግስት ይቅር ባይ ነው። ትናንትና የገደሉንን በሰላም ተቀብለን ዲዲአር ነው ይባላለ። መንግስት አደራጅቶ ተመልሰው ስራቸውን የሚሰሩ አሉ። በዚህ ውስጥ እናስገባቸዋለሁ። አሁንም ይግቡ። በቤተሰብ የምንምከር በአገር ሽማግሌ የምንምከር በሃይማኖት አባቶች ምክር ነው ባሏቸው። የመጀመሪያ ይሄን እናድርግ፣ ከእያንዳንዳችን የሚጠበቅ ይሄ ነው። ሁለተኛው እምቢ ካለስ በገባበት ሁሉ እየገባን ህግ እናስከብራለን። በውይይቱ የልማትና የመልካም አስተዳደር ጥያቄዎች ተነስተው በሚመለከታቸው የሥራ ኃላፊዎች ምላሽና ማብራሪያ ተሰጥቶባቸዋልም።